ግስተ ባላሎ የመጣው እዚህ ወረጋ ነው ነው ጌታ እያደረገው እዚህ ቤቴ ነው። ብዙ ነገር አለ ከዚህ በፊት በፋፍታ ተሰፈው። እሺ ደናውኛ ነው። አሁን ከልጅት 15 ቀን ነው። ጠዋት ደና ነበረች። ከሰዓት በኋላ ምንም ገና አላውቅም። የሆነ አንድ ቦታ ቁሱ ነበረች። ከዛ ስመጣ እጄ ስነካ አንድ ቦታን ጨመረ። ከዛ ምንድን ነው ብዬ ዝም አልኩኝ። ከዛ ማራ ላይ ጨምሮ ሶስቱ አራት ቦታ ሆነ።

አሁንም አንድ ሙስ ግማሽ አበላው። ከዛ አበልታ በኋላ ወደዛ መጣ። ሳመጣ ምንም ነገር አልበላች ብዬ ነገርኩት። አስተር ቃለው ታደረገ እዚህ ምግብ በላች። ከዛ በኋላ ጀምራ ማብላት ጀመራች። ከዛ እየበላች ያለ ሮብለት የሆነ ሴትዮ መድኃኒት አለ ብዙ ልጆች አለው ብላ ነገረች እና ስቀባ ብዬሽ ባሰ ሆነች እኮ ሐሙስ ዕለት አሮብ ዕለት እንዴት እንደመዋል አውቃትን፣ እያለቀስኩ አቅፍ እያዘልኩት ጋር ራ እየዞርኩ አሁን ውዬ፣ ሐሙስ ዕለት ወደዛ መጣሁ። ስመጣ ትንሽ ከዛ በኋላ ድርቅ አለ። ከዛ ስመጣ ፋሰሪ እዛ ጋር ቁጭ ብዬሽ ተሻለች ልጅቷ ሲል፣ አዎ ደህና ናት አሁን ተመስገን ያልኩኝ። ከዛ በኋላ ጀምሮ ምንም ነገር የለም። እሷ ፕሮግራም ነበረ እሑድ ከዛ ፕሮግራም ላይ ቅዳሜ ደናህና ድርቅ ብሎ ደናህና ሆነች። ማቅዳ እሑድ ዕለት በጣም ምንም ነገር የለም ደናህና ሰው ሆነች። ይሄው እንደዚህ ቀራች። አ ምግብ ነው ቁስሉ አፉ ላይ አይታች። እዚህ ቤት ነው ምግብ፣ ሰዎች ምግብ ነው ቤት ነው። ቀን ሙሉ እዚህ መብላት ጀመረች። እንደው እዛ ቀን ታስታውሳላችሁ። ከእናቱ አጋንንት ያስወጣች አዳይ ጌታ ይባረክ። በጌታ በኢየሱስም ጨለማ ይሰባል፣ ይድና ለእናትሽ ጸልይ፣ ለእናትሽ ጸልይ። አሁን ኢየሱስ አድናል። ጌታ በፊት ወጥቶ ዘንበረ አሁን ነው። ክብር ለእግዚአብሔር ይሁን። ያደረገው ጌታ ነው። ጌታችን የመጣ መጣቱ ከባድ ነው። እዚህ ጋር ጌታ